የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የምክክር ሂደት ለማከናወን የተለያዩ ተግባራትን ሲያከናውን ቆይቷል። ባለፉት ጊዜያት ከክልሉ 267 ወረዳዎች 10 የማህበረሰብ ክፍሎችን ወክለው የተመለመሉ ከ4500 በላይ ተሳታፊዎች የተለዩባቸው መርሃ ግብሮችን አጠናቋል። ኮሚሽኑ የተሳታፊ ልየታ መርሃ ግብሩን ማጠናቀቁን ተከትሎ ከነገ መጋቢት 27 ቀን 2017 ዓ.ም ጀምሮ እስከ ሚያዝያ 4 2014 ድረስ የክልሉን የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያከናውን በይፋ አሳውቃለሁ ወይም እናሳውቃለን። በዚህ መርሃ ግብር ከአምስቱ የክልል የምክክር ባለድርሻ አካላት ማለትም ከህብረተሰብ ክፍሎች፣ ከመንግስት፣ ከፖለቲካ ፓርቲዎች፣ ከተጽዕኖ ፈጣሪ ግለሰቦች እንዲሁም ከተቋማትና ከማህበራት የተወከሉ በጥቅሉ ከ6000 በላይ ወኪሎች ይሳተፋሉ። በዚህ ምክክር ምዕራፍ በክልሉ ከሚገኙ 267 ወረዳዎች 10 የማህበረሰብ ክፍሎችን የወከሉ ከ4500 በላይ የህብረተሰብ ወኪሎች በመጀመሪያዎቹ አራት ቀናት ማለት ከነገ ጀምሮ ማለት ነው በአጀንዳ ሀሳቦቻቸው ላይ ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች የሚያጠናቅሩ ይሆናል። በሚቀጥሉት ቀናት ደግሞ ተመራጭ የህብረተሰብ ወኪሎችን ጨምሮ ማለት እነዚህ ከወረዳ የመጡ የማህበረሰብ ክፍሎች ተወካዮች ስራቸውን ጨርሰው ሲያጠናቀቁ መጨረሻ ወኪሎቻቸውን ነው የሚመርጡት። እነዛ የተመረጡ ወኪሎች ከሌሎች ባለድርሻ አካላት በቀጣዮቹ ደግሞ ቀናት አጀንዳ የማጠናቀር ስራ ይሰራሉ ማለት ነው። ይሄ መርሃ ግብር የክልሉ የምክክር ባለድርሻ አካላት ሀገራዊ መግባባት ሊደረግባቸው ይገባል የሚሏቸውን አጀንዳዎች የሚለዩበት ወሳኝ ምዕራፍ ነው። በመሆኑም የሁሉም ባለድርሻ አካላት ንቁ ተሳትፎ በእጅጉ አስፈላጊ መሆኑን መግለጽ እወዳለሁ። የተመረጣችሁ የባለድርሻ ድርሻ አካላት ወኪሎች የምክክሩን ክልላዊና ሀገራዊ ፋይዳ በጥልቀት በመረዳት ንቁ ተሳትፎ እንድታደርጉ የኢትዮጵያ ሀገራዊ ምክክር ኮሚሽን በታላቅ ትሕትና ጥሪ ያቀርብላቸዋል። የአጀንዳ ሂደት ምን ይመስላል የሚለው ያው እሱ መጨረሻ ነው። አጀንዳው የሚታወቀው ያው ሴት ከተደረገ በኋላ ነው። አሁን እዚህ የምንገልጸው አይሆንም። አንድ ነገር መናገር የምችለው ግን በአማራ ክልል የተካሄደው የተሳታፊዎች ልየታ በጣም ከምጠብቁት ማናችንም ከጠበቅ ነው ከገመት ነው በላይ ነው። አርሶ አደሩ የሚያነሳው ነጋዴው የሚያነሳው የተለያዩ የማህበረሰብ ክፍሎች የሚያነሷቸው ምንም ያለምንም መሸማቀቅ ያለምንም ፍርሃት በነፃነት ምናልባት ፋኖዎች ከሚያነሱትም በላይ ነው። ባጭሩ የሚያነሷቸው ጥያቄዎች ማለት ነው። አሁን አንድ ሁለት ሶስት ብዬ አልናገርም እና እንዲህ እንደው ላይትሊ ባይታይ ማለቴ ነው። ህዝቡ የሚያውቅ ህዝብ ነው የተረዳ ህዝብ ነው። ደግሞ ሃይሊ ዲስፕሊንድ የሆነ ህዝብ ነው። ያየ ነው። በጣም አገሩን የሚወድ ህዝብ ነው። ልዩነት የሚያደርግ ህዝብ አይደለም። ስለሌላውም የሚያሳስበው ህዝብ ነው። እኔ በነበረኝ ቆይታ የተረዳሁት ያንን ነው። በጣም የሚገርም ነው። በእውነት ማመን ነው የሚያቅታችሁ እና እዛ የዛኔ ታዩታላችሁ ማለት ነው። አሁን እዚህ ላይ መናገር ስለማንችል እዚህ አንላይክ አዘር ሪጅንስ በተለየ ሁኔታ እዚህ ያደረግነው አስር ማህበረሰቦች ናቸው እንዲወከሉ። ተባባሪ አካላት አስር ናቸው። ሌሎች ጋር ሰባት እስከ ዘጠኝ ነው። እዚህ ጋ ግን አስር ነው የተደረጉት። የሀገር ሽማግሌዎችም ተጨምረዋል፣ አርሶ አደሮችም ተጨምረዋል። እዚህ በሌላ ቦታ ያልነበረ ማለት ነው። አርሶ አደር እንደ አንድ ተባባሪ አካል ተወስዷል። የሀገር ሽማግሌዎች እንደ አንድ ተባባሪ አካል ተወስደው በዚህ ሂደት የማስተባበሩን ስራ እንዲሰሩ አድርገናል እና እነሱ ናቸው የለዩቸው ስለዚህ ልየታው የተካሄደው ልክ በሌላ አካባቢ እንደተካሄደው ነው። ምንም ልዩነት የለም። ምንም ልዩነት የለም። እነዚህ ኃላፊነት ወስደው በነጻነት በገለልተኝነት ነው ተወካዮቻቸውን እንዲመርጡ የተደረገው የማንም ጣልቃ ገብነት ሳይኖር። እውነቴን ነው የምላችሁ እዚህ አካባቢ ያየነው አንድ ትልቅ ነገር የስራ ኃላፊዎች የክልሉ የስራ ኃላፊዎች በጣም በፍርሃት ለዚህ ኮሚሽን ትልቅ አክብሮት በመስጠት ምንም ጣልቃ ላለመግባት መስመር ጠብቀው ምን እናድርግ፣ ይሄ ነገር እንደዚህ ያደርገን ይሆን እንዴ? በስራቹ ጣልቃ መግባት ያስከትል ይሆን እንዴ? እያሉ ማለት ነው፣ እያሉ ነው የሰራ ነው። እኛም ደግሞ አልፈቀድንም፣ ምንም ነገር አልፈቀድንም። ከዛም አልተሞከረም ማለት ነው እና ይህንን ማረጋገጥ እፈልጋለሁ።